እንዲህ የሚል የመልእክት ርስ እንዲህ ላል በቃ የለቅ ሶራት የመልእክት ይርስ የሰማችሁ፣ እስቲ ምን ይላል ምን ይላል? ጥቂት ደቂቃ ነው ከእናንተ ጋር ማሳለፈው፣ ግን ልንገራችሁ፣ እግዚአብሔር በቃ ብሎ ሰይጣንም ክፉ ሰዎችም ይውል እግዚአብሔር የጠላውን መቀጠልም እንዲቀጥልም ማድረግ አይችሉም። እግዚአብሔር በቃ እያልን ለምን ካልክ እግዚአብሔር ከሰማይ እንዲህ ለእናንተ የማስባትን ሐሳብ ያውቃሉ። ወደረጂ እውነት ይሄ መከራ እንጀራ፣ የስቃይ ኑሮ፣ የስቃይ አገልግሎት፣ የስቃይ መውጣት፣ የስቃይ መግባት፣ በቃ እግዚአብሔር በቃ እያለ ነው። ምክንያቱም ኢሳይያስ ምዕራፍ ስምንት ላይ እግዚአብሔር መጣና ለኢሳይያስ አንድ ነገር ነው የተናገረው። ኢሳይያስ አቤት፣ ትልቅ ሰሌዳ ውሰድና እንዲህ ብለህ ጻፍልኝ፣ ምርኮ ፈጠነ ብዝበዛም ተው ብዝበዛው ለኛ ይቅርና፣ ምርኮ ግን ፈጥኖ ይምጣልሽ። አሜን በሏ እና ሊሆን ያለ ነገር ስላለ ከኋላ ጠርጓቸው ሀገራቸውን፣ ንብረታቸውን፣ የነሱ የሆነው ሁሉ አስጥሎ ለባርነት ጨቆኖ ሊገዛቸው የሚመጣ አንድ ኃይል እንዳለ እግዚአብሔር ለነቢዩ ለኢሳይያስ እየነገረው ነው። ያሉ ሰሌዳው ውሰድና ምን በልልኝ ምርኮ ፈጠነ። የልጆቹ ስም እኮ ነው ብዝ በዛ ቸኮለ ብለ መንበልልኝ ጻፍልኝ። ስለዚህ እግዚአብሔር ይህንን ከተናገረው በኋላ ኢሳይያስም የሚገርም የእግዚአብሔርን ድምፅ ሰምቶ ለእግዚአብሔር ድምፅ ምላሽ የሚሰጥ የሚገርም ታላላቅ ከተባሉት የመጀመሪያው ትልቁ ነቢይ ነው። ስለዚህ የሚገርም እግዚአብሔር አቤት ለሚመጣው ምላሽ ልስጣው እንግዲህ ብዝበዛው ይቅር አለ። ይሄ ብዝበዛ በኔ ቤት አይሆንም። በልጆቼ ላይ አይሆንም። ጉልበታችን አይበዘበዝም፣ ዘመናችን አይበዘበዝም። ያየልም ብቻ በእኛ ቤት ይሆናል። ዛሬ አንድ ሰው ለፈቀደ አሜን እነግራለሁ። የእግዚአብሔር በረከት ብቻ ያገኛል። ምን አለ ጩና አሜን በለኝ ሰው ጠላት ያለው በአንቺ ቤት አይሆንም። ስለዚህ ነቢዩ አፉ ላይ ቃል ስላለ የእግዚአብሔር ድምፅ ስለሚሰማ እንደዚህ አለ፣ ምዝ ብዝበዛው በኔ ቤት አይሆንም አለ። እና ቦ አይደለም፣ ዛሬ ከአንቺ ቤት ላይ በዝበዛ ይመታል። አሜን ሊበዘብዝ የወጣው ዛሬ ይመታል። ኮኖ አሜን አው መግለጫ ነው። ኢሳያስ ይሰጠው ይሁ ኢሳያስ ምራፍ 8 አስራ 8 እስ ያም እነሆ እኔና ራዊሔ ምልክትና ታምራት እነሆ ማለት አሁን ማለት ነው፣ የቃሉ ትርጓሜ አሁን። እኔና እግዚአብሔር የሰጠኝ ልጆች በጽዮን ተራራ ከሚኖር ከሠራዊት ጌታ ከእግዚአብሔር ዘንድ ምልክትና ታምራትን በሥራው ዘንድ ምልክትና ታምራት ነን። እግዚአብሔር እኮ የሚናገረው እኔ እና እግዚአብሔር የሰጠኝ ልጆች። ምልክት ነን እንጂ ማለት ዛሬ በማን ላይ እንደሆነ አላውቅም። እግዚአብሔር ምን አይነት ምልክት እንደሚያ ነው አሜን። ሜ አይታችሁ ከሆነ ደንበልን ታውቃላችሁ። ወደ ቦሌ ስትሄዱ ነው፣ ቢጫና ሰማያዊ አለ። እሱ ጋ ልክ እንደ ደንበል አይነት ቢጫና ሰማያዊ ቆርቆሮ በቆርቆሮ ትንሽዬ ቤት ተሰርታ እኔ ደንበል ነኝ ብላ ብታወራ ይሰማታል አይሰማም? ሰፈሩ በዛች ትጠራለች። አሉኮ ነገይት እኮ ይመችላል ከዛም የተሻሉ ትልልቅ ህንፃዎች ወደዛ አካባቢ ተገንብቷል ግን ሰፈሩ የሚጠራው ማን ደንበል ስለዚህ እግዚአብሔር የሚገርም ነገር ነው ባርነት ወሰዳቸው ከምዕራፍ አንድ 1 እስከ ሠላሳ አምስት ድረስ የእስራኤል ልጆች በባቢሎናውያን ተነድተው ተማርከው ሄዱ ይላል እዩ ምን ባለ ጊዜ ዛሬ አንድ ሰው ቤት ላይ የጸሎት መንፈስ ይመጣል ወይ አሜን በለኝ ይሄ ቅባት ያገኘኝ የሚላመን ስለ ወዳጆቹ ምን ባለ ጊዜ? በጸለየ ጊዜ እሺ፣ እግዚአብሔር ያንቺን ምርኮ መለሰ። እባካቸው አሜን በለ። እግዚአብሔርም ቀድሞ በነበረው ፈንታ ዛሬ የሆነ ሰው ሁለት እጥፍ ተቀብሎ ይሄዳል። የእግዚአብሔር ሁለቱ አንተ በጣም በሰው አእምሮ የሚቆጠር አይደለም። እጥፍ ነገር ዛሬ በች ላይ ይገባል። ቤት ላይ ይሆናል። ልጆች ላይ ይሆናል። ሰር ላይ ይሆናል። ይሆናል በለኝ፣ ይሆናል። ከጥል ቀጥልሽ ሁለት እጥፍ አድርጎ ዛሬ እንደዚህ አስያጠገበ ያለው ሰው የተቀበልክ ነው በሎሴ። ርክክብ ነው በሎሴ ሲያስብ በሎሴ ሁለት ጥፍ አድርጎ ነው አንዱ ተወስዶ በሎሴ፣ ተባሶ በሎሴ። ሁለት ጥፍ ሆኖ ቤት ላይ በጅ ላይ ገባ በሎሴ። እንደዚህ የእናንተ ግቢ የምስጋና የጩህት የልልታ የውዳሴ የለላንተ ያለ ሰብረፍ አረ ሃሌሉያ፣ ተቀየረ የሚል አንድ ቤት አሜን! ቀየረው እግዚአብሔር። ቀጥልሽ ከዛስ ከዛስ ይህስሙ ዘችጋንፈለ ወንድሞቹና እህቶቹ ቀድሞም ያውቁት የነበረ ሁሉ አንተ ተሰልፎ ይመጣ። ወይኔ ማነው? ይህንን ክትፎማ የሠራ ጅባረክ እያሉ አረ ኬኩማ ሲጣፍጥ፣ አረ ኮኪሱ ሲጣፍጥ ኧረ፣ ሽንጡ ሲጣፍጥ ይሁን። አንተ ያቃለሉ የተቹ መክበርን የጠሉ በአንተ ላይ ጉድጓድን የማሱ አንተ በላ ክትፎ ይበላሉ ተሰልፈው ይመጣሉ። ኧረ፣ በኢየሱስም ጉብኝት ይሁን። ቀጥ ቀጥ ቀጥ ቀጥ ቀጥ ተሰልፈው መጡ። እሺ፣ ከዛስ ከዛስ ከዛስ ያውቁት የነበሩ ሁሉ ወደ እሱ መጡ። በቤቱም አይገርም ይሄ እግዚአብሔር ያመጣበት መከራ፣ እግዚአብሔር ያመጣበት ይህ ቁስን የሚደርቅም ማለት ከሚስቱ ጀምሮ ሂዱ። ምራፍ ሁለት ቁጥር 7 ላይ ይሉና ተመልከቱ። አይገርምም? ይኸው ሰይጣንም ከእዮብ ፊት ወጣ ይላል። ከእግዚአብሔርና ከእዮብ ፊት አይገርም፣ ወጣ እዮብን ጥሎ ጥሎት፣ ሚስቱ ደግሞ እባክህ አንተ ዝም ብለነህ እንደው ጌታ ጌታ እያልክ ይኸው፣ ከራስ ጸጉር እስከ እግር ጥፍር ድረስ ቁስል ተመታ። ባለጠጋ የተባልከው በጦር ከተማ ላይ ስመጥር የተባልከው ሰውዬ በገልማከክ ጀመር፣ ጥፍር ተነቃቅሎ ጣላ። ቃል በቃል ነው። እግዚአብሔር ደግሞ ከሰማይ ስለ ተወራረደበት። ታያላት ታይ፣ ከሰነፎች እንዳንዷ እንኳ እንዳትሆኝ አላት። እግዚአብሔር ሲዝናል። አሜን። እግዚአብሔር ጊዜ አለ። አሜን። በማይክሮ ሰከንድ ያንቺ ስም ይቀይራል። አሜን። አረባካ አሜን። በላ እንደው እንዶ አይበቃም ብለው ጥለው እየሄዱ የሉ እናየዋለን ብሎ ዳር ቆመው የተናቀው በቁስል የተመታው ማንም ሰው ቤቱን ማይቀር እነ ኤልፋዝ ናቸው። እናንተ አብንጫቸውን ይዘው የኢዮብ ቁስል ከመሽተቱ የተነሳ ጥለው ሲሉ፣ ወዳጄ እግዚአብሔር ግን መጣና እንደዚህ አለ። በኢዮብ ቤት ላይ ማዕድ አዘጋጀ። ዋው! አብረው ምን አሉ እንጀራ ከዛስ በኋላ ምን አለ ይውላሽ? ከዛ በኋላ ያያችሁ፣ እግዚአብሔር ሲያስብህ ይመጣል፣ ቀለበት ይመጣል፣ ብር። አሜን። በኢየሱስ ስም የሆነ የፈዘዘ መንፈስ ዛሬ ይመጣል። አሜን። ግድ የለም። አሜን በሉ አሜን። ያስ ስለሱ ስለሱ አዘኑለት፣ እግዚአብሔር ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዱ እያንዳንዱ አያቸሁ የብር ቀለበት አይገርምም? የወርቅ ቀለበት ማለት የብር ሳይሆን ብርና የወርቅ ምን አደረጉት። ተቀየረ፣ ቆዳው ተቀየረ፣ መልኩ ተቀየረ፣ ዘመኑ ተቀየረ፣ ንግግሩ ተቀየረ፣ ምዕራፉ ተቀየረ። እሺ ከዛስ ከዛስ ምን ምንድን ነው እ ከፊተኛው ይልቅ ከፊተኛው ይልቅ የኋለኛውን የኢዮብን ባረክ በኢየሱስ ስም እዚህ ቃል መጥቷል። ከቃሉ ቀድሞ እናንተ ቤት መልስ በራን ኳክቶ ይግባ ይግባ ማን ወጥቷልና ቃል መልሱ፣ ግን በርሽን ከፍቶ ይግባ ባትቀባይም ይሁንልሽ። እግዚአብሔር ዝም ብሎ አይናገርም። ዝም ብሎ አያወራም። ደውና ከዛ በኋላ ያለውን ንብረቱን ብዛት ይናገራል። ስንት ሺህ ስንት ሺህ ስንት ሺህ ስንት ሺህ ነው ይሁ የተናቀው ተልቶ ይሞታል የተባለው ሰውዬ እግዚአብሔር ነገሩ እንዴ ሲያስብ አያችሁ። እግዚአብሔር ሲያስብ ሁሌ በስቃይ አንተ እንዴ አይመስልህ፣ ይቀየራል ይቀየራል። ምዕራፍ አሜን። ዛሬ እንደዚህ በቃ ነው እናውቀዋለን የሚለው ሁሉ ነገር አጠገብ አይቀርቡሉ ይችላል። እግዚአብሔር እኮ ዘመን ቀያሪ ነው። ይሰጣል እኮ ሲዝን አለ። ይሰጣል እኮ ሁሌ በመከራ በስቃይ በፍዳ በራብ በቸነፈር የሚነዳና የሚያኖር አምላክ የለንም። ሊያስተምረን እንጂ ሊያማረን እግዚአብሔር በአንድ መንገድ ውስጥ አያሳልፈን። እግዚአብሔር ወደማይቆጠር ሲያስብ ሲያስብ በሰይጣንም በሰውም አእምሮ የማይለካ ነገር ውስጥ ወስዶ ይከታል። አሜን። ዳዶች በህመም ውስጥ ስታልፉ ስለታመመው እንዲገባችሁ እንጂ እግዚአብሔር በእናንተ ስቃይ ይደሰታል ካራበህ ራበኝ የሚል ሰው አይገባም። ካልተናቅ ንቀት ማለት ምን እንደሆነ አይገባም። ጥለው ሦስት ሦስት ሰዎች ሲሄዱ ለምን ጥሎኝ ሄዱ ብለህ ብትከተላቸው ጥለው እንደገና ቢሄዱ ምን ማለት እንደሆነ እንዲገባህ እንጂ እግዚአብሔር ወዳጄ ጥሎ የሚሄድ አምላክ እንዳልሆነ ወዳጆች በደንብ ገብቱ። በደንብ ምንም ላይ ቢቀመጥ እግዚአብሔር ያደርገልኝ እናረሰው።